ሙፍቲ እኔ ነኝ። ለምኛ መጣኋቸው። ሙፍቲ መጡ። አይ እኔ ይቅርብኝ እኔ ብዙ መከራ አይቻለሁ። አሁን በቃኝ አሉ። አይ እንዲያግዙኝ ስለምፈልግ በመከራ ውስጥ አልፎ አብረን እንሰራለን ሊቆዩ አልኳቸው አለን። ሙፍቲ የአንዳንዱ ሙስሊም የሆነ ሰው የአንዳንዱ ወንዱም ሴቱም ለሃይማኖቱ ሊነሳ ይገባዋል ለሃይማኖቱ ሊቆም ይገባዋል። መስጊዶችን ሊያስከብር ይገባዋል። ካአሁን በኋላ ቆርጠናል፣ አውቀናል። አንድነትን አፍርሰዋል። ሕገ ወጥ ስብሰባ ተሰብስበዋል። ቦርድም መልሰዋል። ሕገ ወጥ አመራረጡ ሂደዋል። ይሄ በአጠቃላይ በእኛና በእነሱ መካከል ያለውን አንድነት እንየው። እንግዲህ ወደ ሽግር ፈጠራ ሂደዋል። የተከበራችሁ ወንድሞቼና እህቶቼ ቃላችን ምን ያህል ክብደት አለው? እውነትስ እስከ መቼ ተደብቃ ትኖራለች? የመጅሊሱ ዑለማ ምክር ቤት በቅርቡ ባወጣው መግለጫ ምርጫ የሚፈልግ ወይም ምረጡ የሚል አይመረጥም ብሏል። ይህ ድንቅ መርህ ነው። ነገር ግን ከጥቂት ዓመታት በፊት እነዚህ ሰዎች የመጅሊሱን ስልጣን ለመቆጣጠር ሲሉ ያለፉትን አመራሮች ስም በማጥፋትና ባልተገባ መንገድ የስልጣን ጥም ያሳዩበትን አስታውሳችኋለሁ። አሁን የሚሉትንና ቀድሞ የሰሩትን በማነጻጸር ይህ መግለጫ የራሳቸውን ማንነት እንዴት እንዳጋለጠ ላሳያችሁ ፈልጋለሁ። በቅድሚያ ግን እስኪ የመግለጫው ይዘት ምን ይመስላል የሚለው ላስመልክታችሁ። እንዲህ ይላል እነሱ ያወጡት መግለጫ፣ ምረጡኛለ አይመረጥም የዘንድሮ የመጅሊስ ምርጫ ስኬታማ እንዲሆን በተለያዩ ዘርፎች ውጤታማ ሊሆኑ የሚችሉ የተደበቁ ብቁ አመራሮች ወደፊት የሚመጡበት፣ ወጣቶች፣ ምሁራን፣ ሴቶች በበቂ መልኩ የሚሳተፉበት እንዲሆን ዑለማዎች የማይተካ ሚናቸውን ይወጡ ዘንድ ተጠይቋል፣ ይላል መግለጫቸው። የመሪነት ምርጫ ላይ እኔም ምረጡኝ የሚለው እሳቤ ከሸሪያችን አንጻር ተቀባይነት የሌለው ነው። አሁን ላይ በምናደርገው ምርጫ ወደ እናንተ የሚመጣ የመሪነት እድል ከተገኘ ግን እስካሁን ኡማውን እየመራችሁም ከመሆኑም ጋር የመጣውን እድል ሳትገፉ የሚሰጣቸውን የመሪነት ሚና በውጤት ልትወጡ ይገባል የሚል መልእክት ተላልፏል። ይህ መጅሊሱ የመጅሊሱ ዑለማ ምክር ቤት ያወጣው መግለጫ ነው። ይህ መግለጫ በራሱ ጥሩ ቢመስልም የዛሬዎቹ መሪዎች ወደ ስልጣን ከመምጣታቸው በፊት ሲያደርጉት የነበረውን ተግባር ግን ሙሉ በሙሉ ይቃረናል። ታዲያ የትኛው ነው እውነት? ይህ ቪዲዮ መልሱን ያጋልጣል። በአጭሩ ፈትዋው አሁን ያለውን መጅሊስ ለማስቀጠል የታለመበት ሀተታ እንደሆነ ማንም ሰው መረዳት እንደሚችል እርግጠኛ ነኝ። የመጀመሪያው ጉዳይ ፈትዋ ሰጭ የተባሉት ግለሰቦች በየትኛው መስፈርት እንዲሁም እንዴት እንደተመረጡ እንደ ህዝብ የምናውቀው ነገር የለም። ስንት ለመሬት የከበዱ ዑለሞች ባሉባት የሀበሻ ምድር በአራት ለአራቱ የዑለሞች ውይይት ላይ ማንነታቸው ፍንትው ብሎ የወጣው ጄላን ኸድርና መሐመድ ሐሚድን የሀገር አቀፍ ዑለሞች ጉባኤ ቁንጮ ሆነው ሳያቸው በጣም ተሳቀቂያለው። በወቅቱ ጄላን ገመዳ የአሽዓርያ መንገድ ዘመን ያለፈበት ነው፣ እኛ ያልነውን የምትቃወሙ ከሆነ የጠቅላይ ሚኒስትሩን የመደመር መርህ አልተቀበላችሁም ማለቱን ሁላችንም በቪዲዮ አይተናል። እስኪ አስቡት ስለ እስልምና እንድትሞገድ ተወክለህ ቀርበህ በፖለቲካ ማስፈራራት። በአጭሩ አራት ለአራቱ ውይይት ላይ የነበሩ ሰዎች ቪዲዮ ለህዝብ ቢቀርብ በአደባባይ እርቃናቸውን እንደሚቀሩ እርግጠኛ ነኝ። ሌላው ባወጡት መግለጫ ላይ በሀገራችን ኢስላማዊ መሪዎችን በምርጫ የማምጣት ልምድ እንዳለ ጠቅሰዋል። ለመሆኑ ህዝብ ይምረጥ የሚለውን ሐሳብ ያመጣው ማን ሆኑ? ለዘመናት የሙስሊም መሪዎች በሀገራችን ሲመርጥ የነበረው በዑለሞች ውሳኔ እንጂ ህዝብ በነቂስ እየመረጥ አልነበረም። መጅሊሱም ቢሆን እስከ 1983 ሲጓዝ የነበረው በዑለሞች ይሁንታ የነበረ ሲሆን ከዚያ በኋላ የወሃቢያ አስተሳሰብ አገራችን መግባቱን ተከትሎ መጅሊሱ በህዝብ ካልተመረጠ እየተባለ ይሄው እስካሁን ድረስ እየታመስን እንገኛለን። እንዲሁም በፈተዋቸው ለምርጫ መጓጓትና መስገብገብ ተገቢ አይደለም ያሉት ንግግር ጥሬ ቃሉ እውነት ቢሆንም ከመጅሊሱ ጠቅላላ ጉባኤ ላይ 59% የሚሆነውን ለመጠቅለል ያሰፈሰፈው የዑለማ ምክር ቤት ይህንን ሲል መስማት በጣም ያስተዛዝባል። ቢያንስ ህዝብን ባይፈሩ ሽበታቸውን ማፈር ነበረባቸው። ሐምሌ 11 2014 ሸራተን ሆቴል እርስ በርስ ተመራርጠው የመጅሊሱን በር ገንጥሎ የገባው ማን ሆኖ ነው? ይህንን ፈትዋ ሰጠን የሚሉት ግለሰቦች አይደሉም ወይ? የመጅሊሱን ወንበር ይዛችሁ ያላችሁት በየትኛው የሸሪዓ ማስረጃ ላይ ተመርኩዛችሁ ይሆን? እንደውም እናንተ ማለት እኮ በመፈንቅለ መንግስት በምትታወቀው የአፍሪካ አህጉር መፈንቅለ መጅሊስ ያደረጋችሁ መሆናችሁን ልንነግራችሁ እንወዳለን። ውደዱም ጥሉ፣ መጅሊሱ ባለቤት አለው። በመሐመድ ዘህረዲን የፈትዋልም ያልወረደ ኒካህ አለው እንደማለት ነው። ሚያዝያ 23 2011 የተበተነው አመራር የመጅሊሱ ባለቤት ነው። ከዚያ በኋላ የመጣው ሁሉ ህጋዊ ያልሆነ ስብስብ ነው። ምክንያቱም በኒካህ ላይ ኒካህ ሐራም ስለሆነ። እንግዲህ ስለመጅሊሱ ምርጫ ፈተዋ የሰጡ ሰዎች ሚዛናዊ ቢሆኑ ኑሮ ፈተዋቸው ሊሆን የሚገባው መጅሊሱ ያለወረደ ኒካህ ስላለው ምርጫ ቢደረግን ጋብቻው ስለማይጸና ወደ ቀድሞ ባለቤቱ የሚመለስና ውሉን በህጋዊ መስመር ይቅደድ ነበር። ግን ምን ዋጋ አለው? ይህንን የማድረጉን ተውፊቅ አላህ አልገጠማቸውም። ሌላው ለማስረጃ ይሆናል ብለው ሰይድ አቡበከር ረዲያላሁ አንሁ በሰሓቦች መመረጣቸውን ገልጸዋል መልሱም አቡበከር የተመረጡት እኮ ነቢያችን ሰለላሁ ዓለይሂ ወሰለም ስላለፉ ነው እናንተ ግን ከመጅሊስ ግልበጣ እስከ ምርጫ ያስቋመጣችሁ ነገር ማን የሙስሊም መሪ ሞቶ ነው ሕጋዊው የመጅሊሱ ፕሬዝዳንት የሆኑት ዶክተር ሙሐመድ አሚን ጀማልም ሆኑ ከዚያ በኋላ የመጡት ሙፍቲ ሐጅ ዑመር በህይወት አሉ እኮ ለመሆኑ ስለምርጫ ፈትዋ የሰጠው የዑለማ ስብስብ አህመዲን ጀበል ነብያችን ሰለላሁ ዐለይሂ ወሰለም ሰለምቴ ብሎ ክብራቸውን ሲያጎድፍ የት ነበር? ወይስ የፈትዋውን ወረቀት እየከተበ የሚሰጣችሁ እሱ ይሆን? ስለምርጫ ምርጫ ፈትዋ የሰጠው የዑለማ ስብስብ በተለያዩ መስጊዶች ሁከትና ትርምስ ሲፈጠር የት ነበር? እዚሁ አዲስ አበባ አሊ መስጊድ ሰው በሰንጤ ሲቀደድ የሰው አይን ሲጠፋ ትንታ ላይ ሙስሊሞች መውሊድ ላይ በመርዛ አለቅን ሲሉ በሴላይ ኢማም ከመስጊድ ተባሮ መንገድ ላይ የሞባይል ካርዶች የቤሎ ላይ መውሊድ የሚያከብሩ በድንጋይ ሲወገሩ፣ ጎንደር ላይ ያሉ ሐሪማዎች ሲፈራርሱ የት ነበር? አሁን እነዚህን ሰዎች ከሰብአዊነት ሰፈር ሸሽተዋል ብንል ይፈረድብናል ወይ? ስለ ምርጫ ፈትዋ የሰጠው የዑለማ ስብስብ የመጅሊሱ ገንዘብ ያለአግባብ ሲባከን የት ነበር? እነ ቃልኪዳን ሐሰን ከሐጅ ገንዘብ ላይ 80 ሚሊዮን ብር እንደተሰወረ እዚሁ ማህበራዊ ሚዲያ ላይ በአደባባይ ነግረውናል። የአዲስ አበባ መጅሊስ በድርቅ ለተጎዱ የቦረና ሰዎች የሰበሰበው ከ20 ሚሊዮን በላይ ብር በአግባቡ ኦዲት እንዳልተደረገ በአደባባይ ሰምተናል። ዑለማንን ካሉ ተው፣ የሙስሊሞችን ንብረት ማባከንም ሆነ መዝረፍ ሀራም ነው ብሎ ፈትዋ ከመስጠት ምን ከለከላቸው? ወይስ እጃቸው አለበት? እንዳጠቃላይ የዛሬውን መግለጫ ፈትዋ ብሎ ለመቀበል የሚችል ህሊና የለኝም። በብሔር ስብጥር ለሚዋቀር መጅሊስ ለማጎብደድም ዝግጁ አይደለሁም። የሆነው ሆኖ ወቅትና ጎርፍ ያመጡትን ቆሻሻ ይዘው ማለፋቸው አይቀርም። ሳዑዲ አረቢያ ላይ ዑለማንን ብለው ሲያምሱ የነበሩ ግለሰቦች ዛሬ የት እንዳሉ ማስተንተን ያስፈልጋል። ማጭበርበራቸው በራሳቸው ሰዎች የተጋለጠባቸው መራጭ፣ አስመራጭ እና ታዛቢዎች ራሳቸውን ያደረጉት ሰዎች አሁንም የእኛስ የሚሉትን በመምረጥ በያዳራሹ ራዕያቸውን አስፍተው በመዘርዘር ላይ ናቸው። ትንሽ ሀፍረትም መሸማቀቅም አይታይባቸውም። መግለጫው ምናልባትም ስለ እነሱ ደጋግመው የሚያሞግሱ እረፍት አልባ የኡማውን ሸክም የተሸከማችሁ ታጋዮች ማለት የማይችል ከሆነ ወደ አዳራሹ መግባትም አይችልም። ዑለማም ራሳችንን ፈትዋ ሰጭም እኛ ብቻ ነን፣ መግለጫ ሰጭና ሚዲያ መራጭም እኛ ነን ባዮች፣ ዛሬም እንከን የሌለው ምርጫ ለማድረግ እየተጣደፍን ነው በማለት ላይ ናቸው። እነሱ ቤት ስለ ሙስና፣ ስለ ዝርክርክ አሰራር፣ ስለ ህገወጥ አካሄድ መጠየቅ አይቻልም። ያንን ሊጠይቅ የማይችል ሰው መጀመሪያው